አዳምጂ፣ እኔ አሁን አንቺ ክርስቲያን፣ ኦኬ እሺ፣ አሁን አንቺ መስቀል አላወልቅም እንደዚህ ተገላለጭ ሆናለሁ። ይሄ ደግሞ የኦርቶዶክስ ተዋሕዶ ስነ ምግባር አይደለም፣ አይደለም፣ አይደለም። የኛ ልጆችን ባገኝ አዳም ለምን ሆነ? እየወቀስኩሽ አንድ ብቻ አዳምጪኝ። እሺ አንድ ብቻ አዳምጪኝ። እኔ አንቺን እየወቀስኩሽ ጀጅ እያረኩሽ አይደለም። መብትሽ ነው፣ ችግር የለው። ፈራጅ በሰማይ አለ፣ ለእያንዳንዱ እንደየስራ ዋጋው የሚከፍል። ይችን ቃል ግን እንዳትረሺ። ቤት ብቻ ይመልስልኝ። እኔ ቤት ጴንጤዎች ካላችሁ፣ ጴንጤ ብቻ መልሱልኝ። እናንተ ቸርች ላይ ከዚህ የበለጠ አይለበስም? ቤት መቅደስ እየዘመረች አንድ ሴት በጣም አጭር ለዛውም ከኋላ ክፍት ቅድ ያለበት ጎንበስ ብትል ፓንቷ የሚታይበት ልብስ ለብስ አታውቅም። አንድ ኦርቶዶክስ እንዳትመልሱ፣ ጴንጤዎች ብቻ መልሱ። ከዛ በኋላ ከአገልጋይ ጋር ቀጥልበታለሁ። ይለበሳል? ጴንጤ ብቻ መልሱ በቃ

ለምን ሆናለው? አስተይ ሲኖር ግን ሆናለው። ልንገርክ ልንገርክ፣ አይ ሰው ስለማይሽ፣ ሰው ስለማይሽ በፓንታ አትሆኝም። ስለዚህ ቤት ውስጥ አይደለሽም አንቺ። አደባባይ ወተሻል፣ አደባባይ ወተሻል አንቺ። ከእግዚአብሔር ጋር አትጋጭ፣ ከእግዚአብሔር ጋር አትጋጭ። እግዚአብሔር የሚፈልገው ነገር አድርጊ፣ ያንጠለጠልሽው መስቀል የሚፈልገው ነገር አድርጊ፣ አትከራከሪ። የእውነቴን ነው የምልሽ። ገባሽ አይደለም መጀመሪያ በጌታ በኢየሱስ አሁን እኮ በፓንት መሆን አልቻልሽም፣ ነው ማንም ስለማያይ

ሰው ያይሻል። አየሽ ሰው ያይሻል። ገባሻ ሰው ያይሻል። ሰው ስለማይሽ ሰው ስለማይሽ ታፍራለሽ። ለምን ሚዲያ ላይ ወጥተሻል? አሁን ቤት ሚዲያ ላይ አንዴ ብቻ አዳምጪኝ። ሚዲያ ላይ የማትወጪው በፓንት ሚዲያ ላይ የማትወጪው ሰው ያየኛል ስለምትይ ነው። ለእግዚስ ይህንም መስቀል ስታደርግ እና የለበሽን የለበሹን አለባበስ ሰው ይመለከታል። ሰው ሰው ደግሞ ይቆጣል። አስተካኪ፣ አስተካኪ እንደዚህ ራቁት ሆነች መስቀል ብቻ በቃ ብናትሽ ምን